ሰላም ሰላም የዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮችን በእርግጠኝነት ትዝናናላችሁ። ይህን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ያ ምነው ፈዘዝክ? የቤዛ ጥፊ ነው ወይ ነው እንዴ ያፈዘዝክ? ታብታብ እያደረጋችሁ ለምን? ምን ነው ለምን አለቀሳችሁ? እኔ እንደ አዘኑበ እስቲ ደህና ነው ማን ትንሽ ብቻ ምን ሆና ቀስ ወይ አንዳንዴ እንደዚህ ግድ ነው።

አንተ አሳያቸው። ምን ፍቴ ነው ባይሰራ ቢቀርስ? ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። አንዳንዴ ግድ ነው። ቴንኩ ዩ አማ ኢኔ ዩት ለጭ ነው ይሄኛው። እንግዲህ ለዚህ ስታረጋው የጸጋን ጥፊ ያላየውም እንዴ? የመታቻት ቤዛን፣ አንቺ እንዴት አርጊ እንዳስለጠፍኳት። ተመረለ ያስመጣው ቦታ ላይ ነበርኩ እንዴ? ቤንድ እኮ አለ እኔ ጋር። ከምር ነው የመታች ጥፊ። በነገራችሁ ላይ ሁለቴ ነው ያስመጣኋት። የሁላችንም የምር ነው እሺ። አንደኛው ጠዋት አደረገቻትና ከዛ ክሎዝ ላይ እንደገና አስደረግኳት። በዛ ፊቴ በጣም ተበልዟል ነው የሆነ። ኧረ ማርያምን ዮሲ እንትን ካለ ቀልዳችን ነው፣ አይደለም ዮሲ፣ ቀልድ ነው። ተደባድቦ ነው ይለኛል

ዶክተር መርሃዊ ማነቸው ወይ ማነው? አላቃችሁ? ታውቂያቸዋለሽ? መርሃዊ ታውቃቸዋለሁ። ያሬድ መርሃዊ አላቃቸው። ቦታ የት አካባቢ ነው? ወይ ሶሻል ሚዲያ አላቸው? የምርንካፍ ሆነ መጣ ሄደላይ ሄደላይ ያለው ካራክተር ፒስ ነው። ወድጀዋለሁ። ቴንኪው ሻማን በጣም መመሰገን

እንዲላል ሲስቅ እየሰራን ሲስቅ ምናም ነው ሲስቅደለ ያለው ሳቆ ትክክለኛ ሳቆ ነው። በመድኃኒ አለ ምን በትረ በጣም ማ በነገራችሁ ላይ ኤደን እንጎቻ ሚዲያ ላይ እንጎቻ ዩቲዩብ ቲዩብ ላይ አለላችሁ እየገባችሁ ሰብስክራይብ አርጉ። በዚም ደግሞ የአቡሻን የያሪድን የደንባሪትን የቦቼን የበትረን ጥምረት ታዩታላችሁ። በጣም የኮሎምቦስ የተራዋይኖች አይነች ላይ ኮሎምቦስ የሚጫወተው ልጅ አለበት። ምናምን ብቻ በጣም ፒስ ነው። ገብታችሁ ትወዱታላችሁምም በላይ ደግሞ እኔ ሌላ ሰውዬ የመጣሁት ያሬድ ደግሞ ጅል ጅላ ጅል ዥልጥ አስቀያሚ ጅል በግ ምናምን ሆኖ የመጣው ነው እና ካራክተሩ እየገባችሁት ወይ ፈጣሪ

ትወዱታላችሁ ከባድ ጥምረት ነው። ሚኪኖዋ ዳይሬክቲንግ የሚሰራው ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ሚኪ ነው ሚኪ ማለት ሚኪ ማለት የአፍላፍቅሩ ሚኪ የደንባሪት የፒያር እሱ ነው ዳይሬክት የሚያደርገው በጣም ፒስ ስራ ነው፣ እና ገብታችሁት ትወዱታላችሁ ትወዱታላችሁ በጣም ትወዱታላችሁ። ማለት ባራይቲ ያለው ካራክተር ባራይቲ ያለው እና፣ ኧረ በስመ አብ በል በስመ አብ። ማን እንደላከልኝ ታውቃለህ ወይ? ስክሪንሻት አድርጊ ልክልሃለሁ። ወይኔ አጠፋው። ማን ነው? ወይኔ ያሬድ እንትና ነው ስክሪንሻት አደርጋለሁ ብዬ ፓወርፉ ነክቻ ጠፋት። ሁሌ ነው የሚልክልኝ ብታይ፣ ሁሌ ሁሌ ነው የሚልክልኝ ሁሌ። በመድሃኒዓለም ብዙ ሰው እኮ ስለሚያይ ነው ታውቃለህ፣ ራንደምሊ ሰው ሲመርጥ ብዙ ሰው ስለሚያይ ማነሽ፣ ማናት ምናም ብሎ ነው። እኔ አሁን ከእሱ ጋር ብገባ ተይዘን ገደል ነው እንጂ። እንትን በል፣ ያሬድ ሰላም ደር። በቃ አንተኛ፣ ሰላም ደር ሁላችሁ ብቻ ሺ ፌስ ሸዋል የሚሰሩ ሰዎች ጋር ስ ሪኮመንድ የሚሉት ታሪክ ውስጥ ገብተናል። ኦኬ ተኛ መሰለኝ ብሎም ከተኝ ምንም አልሰራም።